ዋሊያዎቹ ለግብፅ ፍልሚያ የሚጠቀሙባቸውን ስብስብ ይፋ አድርገዋል። የኢትዮጵያ ብሔራዊ ቡድን በ2026 የዓለም ዋንጫ ማጣሪያ አምስተኛና ስድስተኛ ጨዋታ ከግብፅና ከጅቡቲ ጋር እንደሚያደርግ ይታወቃል። ለዚህ የብሔራዊ ቡድኑ ጨዋታ አሰልጣኝ መሳይ ተፈሪ ለ24 ተጫዋቾች ጥሪ አድርገዋል። የኢትዮጵያ ብሔራዊ ቡድን ከግብፅ ጋር የሚያደርገውን ጨዋታ መጋቢት 12 ያደርጋል። ጅቡቲም ደግሞ መጋቢት 15 እንደሚገጥም ተረጋግ የኢትዮጵያ እግር ኳስ ፌዴሬሽን ይፋ ባደረገው መረጃ መሠረት ሀያ አራት ተጫዋቾች ለዚህ ስብስብ ጥሪ ደርሷቸዋል። በግብ ጠባቂ ቦታ ሰኢድ ሀብታሙ፣ አቡበከር ኑራ፣ ቢኒያም ገነቱ ተካተዋል። በተከላካይ ስፍራ ላይ ብርሃኑ በቀለ፣ አስራት ቱንጆ፣ አህመድ ረሺድ፣ ያሬድ ካሳይ፣ አብዱሰላም የሱፍ፣ ራምኬል ጀምስ፣ አማኑኤል ተርፋ፣ ፍሬዘር ካሳ፣ ወልደ አማኑኤል ጌቱ እና አስቻለው ታመነ ጥሪ የደረሳቸው ተጫዋቾች ናቸው። አማካዩ ስፍራ

ማርቆስ ሀብታሙ ተከስተ ይሰለፋሉ። በአጥቂ ስፍራው ላይ አቡበከር ናስር፣ ቸርነት ጉግሳ፣ በረከት ደስታ፣ አህመድ ሁሴን እና መሐመድ አበራ ጥሪ የደረሳቸው ተጫዋቾች ናቸው። ይህንን ብሔራዊ ቡድን በዋና አሰልጣኝነት መሳይ ተፈሪ ይመሩታል። የብሔራዊ ቡድኑ ጨዋታ ከሀገር ውጭ በሞሮኮ እንደሚደረግም ለማወቅ ተችሏል። የኢትዮጵያ ብሔራዊ ቡድን መጋቢት 12 ከግብፅ ጋር ለሚኖረው ጨዋታ በካዛብላንካ ሞሮኮ በሚገኘው በመሐመድ አምስተኛ ስታዲየም ይጫወታል። ከጅቡቲ ጋር የሚደረገውን የመጋቢት አስራ አምስቱን ፍልሚያ ደግሞ በኤል ጀዲዳ ሞሮኮ በሚገኘው ኤል አብዲ ስታዲየም የሚያከናውን እንደሆነ ፌዴሬሽኑ አሳውቋል። ጥሬ የተደረገላቸው ተጫዋቾች ከመጋቢት አራት ጀምሮ ወደ ሆቴል በመሰባሰብ ዝግጅታቸውን እንዲጀምሩ ጭምር ማሳሰቢያ ሰጥቷል። ይህንን የሁለቱን ብሔራዊ ቡድኖች ተጠባቂ ፍልሚያ ማን እንደሚመራው ጭምር ለማወቅ ተችሏል። የዓለም ዋንጫ ማጣሪያ የምድብ አምስተኛ መርሃ ግብር የሆነውን የኢትዮጵያንና የግብፅን ጨዋታ ሞሪሸሳዊው ዳኛ ፓትሪስ ሚሊዛር በመሃል ዳኝነት እንደሚመሩ ካፍ መርጧቸዋል። ሞሪሸሳዊው ዳኛ ፓትሪስ ሚሊዛር የኢትዮጵያና ግብፅ ብሔራዊ ቡድን ጨዋታዎችን ለመጀመሪያ ጊዜ የሚመሩ እንደሆነም ታውቋል። ዋና ዳኛው ከዚህ በፊት ስምንት ኢንተርና ናሽናል የብሔራዊ ቡድን ጨዋታዎችን በመሃል ዳኝነት የመሩ ሲሆን ሰላሳ ቢጫ እና ሁለት ቀይ ካርዶችን መዘዋል። ከዋና የመሃል ዳኛው በተጨማሪ ጨዋታውን የሚመሩት ረዳት ዳኞች፣ አራተኛ ዳኛም ጭምር ከሞሪሸስ እንደሆነ ካፍ ይፋ አድርጓል። የሁለቱ ብሔራዊ ቡድኖች ጨዋታ ቀደም ብለን እንደገለጽ ነው አርብ መጋቢት 12 ይደረጋል። የኢትዮጵያ ብሔራዊ ቡድን ለዓለም ዋንጫ ማጣሪያ ምድብ አንድ ላይ ከግብፅ ከጊኒ ቢሳው ከቡርኪና ፋሶ ሴራሊዮን እና ጅቡቲ ጋር ተገልድሎ ጨዋታውን ሲያደርግ እንደቆየ ይታወቃል። ብሔራዊ ቡድኑ እስካሁን አራት ጨዋታዎችን አድርጎ ሦስት ነጥብ ማሳካት ችሏል። ከእነዚህ አራት ጨዋታዎች በሦስቱ አቻ ሲወጣ አንድ ጨዋታ ደግሞ ተሸንፏል። ብሔራዊ ቡድኑ ሦስት ነጥብ እና ሦስት የግብዳን በመያዝ አምስተኛ ደረጃ ላይ ይገኛል። ይህንን ምድብ ግብፅ በአንደኛነት ትመራለች የመሐመድ ሳላ ሀገር ከአራት ጨዋታ አስር ነጥቦችን ሰብስባለች ጊኒ ቢሳው በስድስት ቡርኪና ፋሶ በአምስት ሴራሊዮን በተመሳሳይ አምስት ነጥብ በግብ ክፍያ አንሳ ሶስት እና አራተኛ ደረጃን ይዘዋል ጅቡቲ የምድቡ ግርጌ ላይ የተቀመጠች ሀገር ስትሆን ከአራት ጨዋታ አንድ ነጥብ ብቻ ሳክተዋል የዩቲዩብ ቤተሰቦች መረጃውን ስትከታተሉ ስለቆያችሁ እናመሰግናለን ሰብስክራይብ በማድረግ ቤተሰብ ይሁኑ ለሌሎች እንዲደርስም ሼር